የቅዱስ እግዚአብሔር ሰላም ለሰው ሁሉ ይሁን። እንደምናችሁ። ሰሞኑን የሐዋርያት ጉዳይ ላይ አንዳንድ መጽሐፍ ቅዱሳዊ ነገሮችን ሳነሳ ቆይቻለሁ። ሐዋርያ በመጽሐፍ ቅዱስ እይታ እንዴት ያለ ሰው ነው፣ እንዴት ያለ ስብዕና ያለው፣ እንዴት ያለ መጽሐፍ ቅዱሳዊ መረዳት ያለው፣ እንዴት ያለ ሕይወት ያለው ሰው ነው፣ እንዴት ያለ ለነፍሳትና ለቤተ ክርስቲያን ሸክም ያለው ሰው ነው የሚሉ ጉዳዮችን ከመጽሐፍ ቅዱስ ጌታችን ኢየሱስ ክርስቶስ ከፈለመላቸው ሐዋርያትና መጽሐፍ ቅዱሳችን ውስጥ በሐዋርያነት ስማቸው ተጠቅሶ አገልግሎት ከሰጡ ሰዎች እያየን እንገኛለን። ዛሬ አንዱን ቀጣይ ክፍል በጣም አጭር አርጌ አነሳላችኋለሁ። እሱ ምንድን ነው? አንድ ሐዋርያ ትምህርቱና ህይወቱ ስብከቱና ህይወቱ ለሰዎች የሚሰጠውና ምክርና ህይወቱ የማይጣረስ የሆነ ሰው ነው። ሐዋርያት ህይወታቸውና ትምህርታቸው ምልልሳቸውና ስብከታቸው ምክራቸው፣ የማይጣረስ የማይጋጭ፣ ሆድና ጀርባ ያልሆነ ላስተማሩት ነገር በህይወታቸው መልስ የሚሰጡ ባንደበታቸው የተናገሩትን ነገር ባህሪያቸው የሚተገብሩ ሰዎች ናቸው ሐዋርያት ተናግረው ወደ ቤት የሚሮጡ አይደሉም ሰብከው ወደ ቤት የሚሮጡ አይደለም አይደሉም ስብከተ ሌላ ህይወተ ሌላ ስብከተን ከተቀበላችሁ ትምህርትን ከተቀበላችሁ ህይወቴ የራሴ ነው የማይሉ ናቸው ሐዋርያት ሐዋርያት ሁለንተናቸው የተገለጋዩ ህዝብና የእግዚአብሔር እንደሆነ አምነው በነገር ሁሉ ተጠንቅቀው የሚኖሩ ናቸው። ሕይወታቸውና አገልግሎታቸው አይጋጭም፣ አይጣረስም። የሐዋርያት ሕይወት የመጽሐፍ ማውጫ ገጽ ነው። ባጭሩ የሐዋርያት ሕይወት የመጽሐፍ ማውጫ ነው ገጽ አንድን መጽሐፍ ለመጀመሪያ ጊዜ ስታነቡ የትኛው ምዕራፍ ስንተኛው ገጽ ላይ እንዳለ አታውቁም። ምን ምን ዓይነት ምዕራፎች በውስጡ እንደተካተቱ አታውቁም? ምን ምን ዓይነት ርዕሶች በውስጡ እንደተካተቱ አታውቁም? ስለዚህ መጽሐፉን የጻፈው ሰው ማውጫ ያስቀምጥላችኋል ፊት ለፊት ገጽ ላይ ሁለት ሦስት ወረቀት እንደገለበጣችሁ የምታገኙትን ማውጫ ያስቀምጣል እንደዚህ ያለው ምዕራፍ እንደዚህ ያለ ገጽ ላይ አለ ብሎ ያስቀምጥላችኋል ሐዋርያት እንደዚህ ያሉ ሰዎች ናቸው አዳዲስ አማኞች መጽሐፍ ቅዱሳቸውን እንደሚገባ እስኪያውቁ ድረስ የእግዚአብሔርን ባህሪ እግዚአብሔር ከአንድ አማኝ የሚፈልገውን ስነመግባር በሚገባ እስኪገነዘቡ ድረስ ሐዋርያትን ያያሉ። ሐዋርያት ያደረጉት ትክክል፣ ሐዋርያት የተዉት ደግሞ ስህተት ይመስላቸዋል። ሰዎችን ያያሉ ማለት ነው። የምናደርገውን ያደርጋሉ፣ ከኋላችንም ይመጡት። ስለዚህ ሐዋርያት ምልልሳቸው፣ ተግባራቸው ከሚናገሩት ጋራ ተጋጭቶ ተጣርሶ ሰዎችን ግራ እንዳይነዳ እንዳያደናብር ይጠነቀቃሉ ማለት ነው። በሐዋርያት በአገልግሎታቸውና በባሕሪያቸው መካከል ለግጭት ቦታ አያስቀምጡም፣ ቦታ አያስቀሩም። ቫካንስ የለም። ትምህርታቸውና ሕይወታቸው የተስማማ ነው የተገናዘበ ነው። የተናበበ ነው። እንደኖሩት ይናገራሉ፣ እንደተናገሩት ይኖራሉ። የፈሪሳውያን አይነት ትምህርትን ተቀበሉ ምልልሴ የራሴ ነው የሚል ነገር ሐዋርያት ዘንድ የለም። ጳውሎስ ለዚህ ነው እኔ ክርስቶስን እንደሚመስል እኔን የምትመስሉ ሁኑ ብሎ ደቀ መዛሙርቱን ተከታዮቹን፣ ወይም የሚያገለግላቸውን ሰዎች ሲናገር የነበረው ሐዋርያት አገልግሎታቸውና ምልልሳቸው ባህሪያቸው አይጋጭም፣ አይጣረስም። ጸጋ ሌላ፣ ባህሪ ሌላ አይሉ። እንደኛ ዘመኑ በእኛ ዘመን እከለ እኮ በዝሙት ይታማል፣ እከለ እኮ በውሸት ይታማል፣ እከለ እኮ በትዕቢት ይታማል፣ እከለ እኮ በገንዘብ ፍቅር ይታማል ስትሉ አንዳንዶች ተውሱን፣ ባህሪ ሌላ ጸጋ ሌላ ነው ብሎ ባህሪን ከሌላ ሰው ጸጋን ከሌላ ሰው አምጥቶ አንድ አካል ላይ ሊያስቀምጡ ይቃጣቸዋል። እንደዚህ ያሉ ሰዎች የጸጋን አገልግሎት ያላወቁ ናቸው። የጸጋን ተግባር ያላወቁ ናቸው። ምክንያቱም ጸጋ አስተምሮ የሰዎችን ህይወት ለመግራት የሰዎችን ህይወት ለማስተካከል የሚሰጥ እንደሆነ ለዚህ ጉዳይ እንደተገለጠ ሐዋርያው ጳውሎስ ለቲቶ በጻፈው መልእክቱ ምዕራፍ ሁለት ላይ በደንብ አድርጎ ግልጽ አድርጎ አስምሯል አስምሮበት አስፍሯል። ስለዚህ ሐዋርያት ለሚያስተምሩት ነገር ይጠነቀቃሉ። የሚናገሩት የሚያደርጉት፣ የሚተገብሩት ደግሞ በጋሃዱ ዓለም በማህበረሰቡ መካከል የሚኖሩት ኑሮ ደግሞ ተግባራቸው ደግሞ ያንን ወንጌል እንዳይጎዳባቸው ይጠነቀቃሉ። ያልተጋጨ ህይወትና አገልግሎት፣ ያልተጣረሰ ህይወትና አገልግሎት ያላቸው ሰዎች እንዲሆኑ ተጠንቅቀው ይኖራሉ ማለት ነው። እንጂ የእኔን ባህሪ ለነተው፣ የእኔን ስራ የእኔን ተግባር ለነተው፣ እኔ ጠየቅበታለሁ፣ እኔ ከፍልበታለሁ፣ የእኔ ተግባር እግዚአብሔር እኔን ይጠይቀኝ፣ እናንተ የሰበኳችሁን ስሙ፣ ያስተማርኳችሁን ተቀበሉ አይሉም። ህይወታቸውንም ትምህርታቸውንም እኩል ለሰዎች ይሰጣሉ። ቅድም እንዳልኩት አንድ መጽሐፍ አንድ መጽሐፍ ማውጫው የማውጫው ገጽ ማለት ነው በመጽሐፉ ውስጥ ያልተካተተ ርዕስ ማውጫ ውስጥ ቢያስቀምጥ ማውጫውን ተመልክታችሁ ይሄ ርዕስ አገኛለሁ ብላችሁ ሙሉ መጽሐፉን ተንከራታችሁ ብታጡ ምን ይሰማችኋል? ወይ ደግሞ ማውጫው ያለበት ቦታና ደግሞ ያርዕስ የሚገኝበት ቦታ የተለያየ ቢሆን መጽሐፉ ውስጥ ምን ይሰማችኋል? ምን ይሰማችኋል? ለምሳሌ አንድ መጽሐፍ ቅዱስ ማውጫ ላይ በአዲስ ኪዳን ውስጥ ያሉ መጽሐፍትን፣ የጳውሎስን መልእክቶች፣ የጴጥሮስን መልእክቶች ብሉይ ኪዳን ውስጥ አስቀምጦ ቢቀርብላችሁ ምን ይሰማችኋል? ምን ይሰማችኋል? ልክ እንደዚህ ነው። ሐዋርያት ሕይወታቸው ይታያል። ሰው ምሳሌ ያደርጋቸዋል። ሰው እነሱ የሚያደርጉት ነገር፣ እነሱ የሚኖሩት ነገር እግዚአብሔር የፈቀደው ነው ብሎ ይከተላቸዋል። እንደነሱ መኖሪን ይመኛል፣ ይናፍቃል። ስለዚህ ለሰው የሚያሳዩት ነገር ከወንጌል ተቃራኒ እንዳይሆን ይጠነቀቃሉ፣ አጥብቀው ይጠነቀቃሉ። ብርሃን የሆነው ወንጌል እያገለገለ የጨለማ ኑሮ አይኖርም። ፍቅር የሆነውን ወንጌል እየሰበከ ሰው አይጠላም። የምሕረትን ወንጌል እየሰበከ ቂምና በቀል ተሸክሞ አይዞርም። ማን ሐዋርያ፣ የልግስናን ወንጌል እየሰበከ ለመቀበል ብቻ ለመውሰድ ብቻ አይኖርም። ሐዋርያ ይለግሳል፣ ይሰጣል፣ ይወዳል። ትሑት ነው። ዝቅ ያለ ነው። የተረጋጋ ነው። የሰከነ ነው። በሁሉ ነገር ግንፍል ግንፍል የማይል ነው። የተረጋጋ ነገሮችን አስክኖ መመልከት የሚችል አረጋግቶ ማየት የሚችል ነው ሐዋርያ። እንደ መጽሐፍ ቅዱስ ቃል ኢየሱስ ክርስቶስን መስሎ የሚኖር ነው ሐዋርያ። ክብር ለእግዚአብሔር ይሁን። ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 3 እና 4 ላይ ሐዋርያው ጳውሎስ ስለዚህ ጉዳይ እንደዚህ ይላል አገልግሎታችንም እንዳይነቀፍ በአንዳች ነገር ማሰናከያ ከቶ አንሰጥም ምን እያለ ነው አገልግሎታችን ሊደናቀፍ ይችላል መቼ እኛ በተግባራችን ሰዎችን ስናሰናክል? በተግባራችን ሰዎች የማይወዱትን ነገር ለሰዎች መልካም ያልሆነ ነገር ስናደርግ ስንገኝ፣ አገልግሎታችን ይሰናከላል፣ ወንጌላችን ይነቀፋል፣ ስብከታችን ተቀባይ ያጣል። የምንመሰክረው የምንሰብከው ወንጌል ተቀባይ ያጣል። ስለዚህ አንዳች ማሰናከያ አንሰጥም፣ እንጠነቀቃለን። ሁሉን ነገር ከአገልግሎታችን አንፃር እንተረጉማለን። ነገር ግን በሁሉ እንደ እግዚአብሔር አገልጋዮች ራሳችንን እናማጥናለን ይላል፤ በረኃብም በጥምም በደስታም በሐዘንም በማግኘትም በማጣትም በመወደድም በመጠላትም በመክበርም በመዋረድም በሁሉ ነገር ራሳችንን እናማጥናለን። ትዕግስትን ሰብከን የማንታገስ ሆነን እንዳንገኝ፣ መስቀል መሸከምን ሰብከን መስቀላችንን ገፍትረን የምንጥል ሆነን እንዳንገኝ፣ በነገር ሁሉ ተጠንቅቀን በሌሎች ላይ ማሰናከያ ሳናደርግ እንኖራለን ይላል። ስለዚህ ወገኖቼ ሐዋርያ አገልግሎቱና ሕይወቱ እንዳይጣረስ የሚጠነቀቅ እንዳይጋጭ የሚጠነቀቅ ወይ በስብከቱ ወይ ደግሞ በምልልሱ አንዱን በሌላው እንዳያጠፋ አንዱን በሌላው እንዳያበላሽ ተጠንቅቆ አመሳስሎ ሁሉንም ነገር በእኩል ይዞ ወደፊት መራመድ የሚችል ሐዋርያ እንደዚህ ያለ ሰው ነው። ሐዋርያት እንደዚህ ያሉ ሰዎች ናቸው። የነካኝ ይሞታል የማይሉ የነካኝ ይሞታል፣ የነካኝ ይቀሰፋል፣ እኔን የነካ አይበረክትም፣ እኔን ያልተቀበለ ይወገዳል፣ ይሰበራል የማይሉ ለሁሉ ሰው ምሕረትን የሚመኙ ምሕረትን የሚናፍቁ ሁሉ ሰው በእግዚአብሔር ምሕረት ውስጥ እንዲገኝ ሁለንተናቸውን ሰጥተው የሚያገለግሉ ምሳሌ የሚሆኑ ዝቅ ብሎ በማንሳት ምሳሌ የሚሆኑ የጠሏቸውን በመውደድ ምሳሌ የሚሆኑ የገፏቸውን በማቀፍ ምሳሌ የሚሆኑ ናቸው ሐዋርያት። ቀን ጠብቀው ለበቀል የማይዘጋጁ ቀን ጠብቀው ዋጋውን ለሰው ለመስጠት የማይዘጋጁ ናቸው ሐዋርያት። አገልግሎታቸውና ምልልሳቸው እንዳይጣረስ እንዳይጋጭ ጥንቃቄ የሚያደርጉ እንደዚህ ያሉ ሰዎችን ነው እንግዲህ እክለ ሐዋርያ ነው ልንለ የምንችለው። ከባህሪ አንጻር ከስነ ምግባር አንጻር ወንጌልን በተግባር በህይወት ከመግለጥ አንጻር አንድን ሰው ሐዋርያ ነው ልንለው የምንችለው በዚህ ልክ ጠለቅ ያለ ህይወት ያለው ሆኖ ሲገኝ ነው። አለበለዚያ እናቶቻችን ስንወለድ ሐዋርያ ብሎ ስም ሊሰጡን ይችላሉ። ነገር ግን ሐዋርያ ሊያደርጉን አይችሉም። ሐዋርያነት ከመለኮት የሚሰጥ ነው። ከመለኮት የተሰጠንን የሐዋርያነት ጥሪ ደግሞ በባህሪያችን እንደዚህ አድርገን አክብረን መያዝ ስንችል ነው ሐዋርያነት የተገባን ስም ሊሆን የሚችለው የተገባን ሊሆን የሚችለው ጌታ በነገር ሁሉ ይባርካችሁ። ተባረው